ለአሜሪካ ልጆች፣ ለአውሮፓ ልጆች ማኛው ነው። አረብ ሀገር የተወለዱ እንግሊዝኛ ነው የሚሰሙት። ስለዚህ ማኛው ለፕሮቴስታንት አስፈላጊ ነው። በጣም ፓስተር ማኛው በጣም አስፈላጊ ነው። አስፈላጊ ነው። ዳዊትን ማን ይሰማል ከዚህ በኋላ? እዩ ጩፋ እንግሊዝኛ ሶስት ቃ መናገር አይችል። ማኛው አስራ ስድስት ሰዓት በእንግሊዝኛ ይሰብካል። አዲስ ስለሆነ አዲስ ፓስተር ስለሆነ ጉልበት አለው። ሶሻል ሚዲያ ልምድ አለው።

ማኛው ቀደም ማኛው ራሱ በእውነት እኔ ሳሰራ የነበረው ነው የቀደመ